አሁን አንቺ መለማመድ ያለበች በቡሩኬ ማለት ጨረቃዎች መተውልናል ማለት ነው። በጣም ደስ ይላል። ብዙ ነገር እየተወራ ነበርና ደህና ናቸው ማለት ነው። ምንም ችግር አልተፈጠረም። አረ በጣም እያሳዘናችሁ ያለ ከዩቱበሮች መካከል ማን እንደሆነ ታውቃላችሁ? የመሬን ማለት ነው። የሩታና የአብርሽ ነገር ማለት ነው። ሩታ እንግዲህ በጣም ስቅስቅ ብላ እያለቀሰች በማርክ ቤት መታ ነበረ። በአብርሽ ቤትም የተለቀቀውን ቪዲዮ አይታችኋልና በጣም በጣም በጣም ነው የሚደብር። እግዚአብሔርን እኔ ምንም ቃል የለኝም። በቃ የፈለገ ድራማ ቢሆንም እንዴ በዚህ ልክ ለምንድን ነው እንደዚህ የሚያደርጉ? ቆይ ሄርሜላ ለምንድን ነው ከህይወታቸው የማትወጣ አረስኪ ፍቅርን እንዲሁ ቢያንስ እንኳን ማለት ነው ከትንንሾቹ ከሀይሚ ቅመምና ከብሩክ ተማሩ እንዴ። እንዲሁ ገና ለስራና ለብር ተብሎ ወረተው። ግን የምሬን ማለት ነው። ግን እኔ ሩታ እያሳዘነች ነው። አሁን ዛሬ በጣም እያለቀሰች ደምን ባእያለቀሰች ነው። እንግዲህ ቪዲዮ በማርክ ቤት ማለት ነው። እና ሰላም ሰላም፣ ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ። በያላችሁበት እንኳን አደረሳችሁ ለመስቀል ማለት ነው። እንግዲህ በዓሉ የሰላም የአንድነት የፍቅር እንዲያደርግልን፣ ሀገራችንም ሰላም የሚሆንበትን ያምጣልን እያልኩኝ ጨረቃዎች መጥተዋል። በጣም ደስ የሚል ቪዲዮ ተለቋል ማለት ነው፣ በመለኛው ቤት ማለት ነው። እና እንግዲህ ደህና ናቸው። እውነት ለመናገር በቃ ወሬ ምናምን እየሰማን ነበር ሀይሚና ብሩክ ተጋሽተዋል ምናምን የሚባል በባለፈው ፕራንክ ማለት ነው እና እንደዛ ነው የሰማሁት። ማለት እንግዲህ ከሀብትሽ ጋር አድርገው ፕራንክ ስለሰሩት ብሩክ እንግዲህ በጣም ደንግጦ ነበር እና ያው ሀብትሽንም ብዙ ነገር ብሎታል ማለት ነው እና አያገባም በህይወት ምናምን ስላለው እሱን አስመልክቶ እንግዲህ ብዙ እየተወራ ነበር እውነት ለመናገር። ቲክቶክ ላይ ግን ያው መጡልን አብረው ማለት ነው። የሆነ ችግርም ቢኖር አብረው ይፈቱታል። በውስጥ መስመር እንደሚፈቱትም ከዚህ በፊት ተናግረዋል ማለት የሆነ ችግር ሲፈጠር በውስጥ ፈተ ለምን ነው የምንመጣ? ከአቅማችን በላይ ሲሆን ነው በካሜራ የምንመጣ መጣ ብለዋልና፣ ዛሬ ደግሞ በቃ በካሜራ ሲመጡ በሰላም ስለሆነ፣ ስለዚህ ትንሽዬ ችግር እንኳን ቢፈጠር ከካሜራ ጀርባ ፈተዋል። ይሄ ነገር በጣም ደስ ነው የሚል የምሬን ማለት ነውና፣ እንደዛ ነው መሆን ያለበት። ሁሉን ነገር በካሜራ ማሳየት የለባቸውም ምንም፣ በተለይ ደካማ ጎንን፣ የሚጣሉትን የሚጋጩትን ኔቨር ማለት ነው ወደ ካሜራ ማምጣት የለባቸውም። ምክንያቱም ሚዲያ ያዘው ነገር አይለቅም። እስከ መጨረሻው ተቀማጭ ነው ቪዲዮና። ስለዚህ ሀይሚና ብሩክ እንዲያው ፈጣሪ ከሁሉ ነገር ጠብቆ እንዲያው ፍቅራችሁን ያዝልቅላችሁ። እንዲያው ሀይሚን ብሩክን አያሳጣሽ። ብሩክም እንግዲህ ሀይሚን ትወዳታለህ፣ ታፈቅራታለህ፣ እሷንም አያሳጣህ። አንድ ያደርጋችሁ። አሁንም አንድ ናችሁ፣ በዚሁ ያዝልቃችሁ። በጣም ማለት ነው ብዙ ካፍለው ነው የመጡት የመሬን ማለት ነው። ሲጣሉ፣ ሲጋጩ፣ ሲኮራረፉ፣ ምን ሲሉ በቃ ብዙ ነገር አልፈው እዚህ ደርሰዋልና በጣም የተፈተነ ፍቅር ነው። ስለዚህ እንዲያዘልቅላችሁ ምኞቴ ነው ማለት ነው እና። ዛሬ አሪፍ ቪዲዮ ነው የተለቀቀ። በጣም የሚያስቅ ቪዲዮ ነውና መለኛው አልተቻለም። በጣም ቀልደኞች ናቸውና በቃ በሳቅጦሽ ነው ሲያረጓቸው የነበሩ እና ሀይሚን ሄደው ስላልጠየቁታል ወደሞ ታቋጥተዋቸዋል ማለት ነው እና እንዴት መታችሁ አልጠይቃችሁም ተብለው እንግዲህ ያው ሄደው መጠየቅ ነበረባችሁ። እውነት ለመናገር የው አዲስ አበባም ስለሆኑ እንግዲህ ከባድ ነው ያው ስራ ቢዚም ስለሚሆነ ይሯሯጣሉ ምናምን። ነገር ግን አንድ ቀን መታችሁ መጠየቅ ነበረባችሁ ተብለዋል ማለት ነውና ታቋንጥጠዋል ማለት ነው እንደ ቀልድም ቢሆንና፣ ሀይሚን ጉር ተሰርታለች ልጅ ታቀፊ ተብላ እንግዲህ ስትታቀፍ አሻንጉሊት ሆኖ ተገንቷል። በጣም ነው ያሳቀኝና ተለማመጂ በአስራ አምስት ቀን ፀሐይ መሞቅ አለበት እያሏት ነበርና ከዛ እንግዲህ በቃ አንቺ እስከምት ወልጅ ማለት ነውና ብሩክን እየወጣሽ በየ15 ቀኑ ፀሐያ ሞቂ ዋላ ለመለኛው ራየኔ የምሬን ማለት ነው። እኔ ቀልዳቸው በጣም ነው ዘና ያረገ ቪዲዮአቸው ማለት ነው። እና በጣም እኔ እንጃ፣ በቃ ፍቅር የሞላበት ቤተሰብ ነው፣ ደስ ይላል። ጥሩ ቤተሰብ ከጥሩ ቤተሰብ። የሀይሚ ቤተሰቦችም ነጋሽ የምርጥ ናቸው። አናብረሽ ነው እየረበሹ ያሉት አሁን ሚዲያው ላይ ማለት ነው። በጣም እየረበሹ ያሉት እንቆቅልሽ የሆነው የአብርሽና የሩታ ነገር ነው። እያያችሁ ነው ግን ቪዲዮው